የተወደዳቸው የኢትዮ ፎረም ቤተሰቦች እንደምን ቆያቸው ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹም በቅድሚያ ከእስር የተፈቱት ባለስልጣን ከሀገር ወጡም። የቀድሞ እስረኛና ባለስልጣን ከሀገር ሲወጡ መንግስት የዲፕሎማቲክ ፓስፖርት ሰጥቷቸው ነው መባሉ ደግሞ አስገራሚ ሆኗል። እንዴት በዝርዝር እንመለከተዋለን። በትግራይ ክልል ሰልፎች ሲደረጉ ውሏል። የጊዜያዊ አስተዳደሩ ደግሞ ስምምነቱ ባለመፈጸሙ 1.2 ሚሊዮን ሕጻናት ወደ ትምህርት ገበታ አልተመለሱም ሲል አሳውቋል። ተጨማሪውን ሰማላችሁ። የህክምና ባለሙያዎች ወደ ሁለተኛው ምዕራፍ አድማ እንደሚሸጋገሩ አስጠነቀቁ። ማህበሩ ደግሞ ለባለሙያዎች ድምፅ በመሆኑ ሳቢያ ከየትኛውም እንቅስቃሴ መታገዱ ታውቋል። ሰሙታላችሁም ብልጽግና የመንግስትን ስም የሚያጠለሹ ጽሁፎችና መልእክቶችን ጻፈ ያለውን ግለሰብ የሰባት ዓመት እስራት አስፈረደበት። ግለሰቡ የተፈረደበት ጠቅላይ ሚኒስትር አብይ ሀሳቡን በመግለጹ ሰዋና ስርም የሚለውን ንግግራቸውን በቴሌቪዥን ካስነገሩ ከጥቂት ቀናት በኋላ ነው። እንመለከተዋለን። የብልጽግናው ሹም ዶናልድ ትረምፕን አመሰግናለሁ ብሏል። በአገዛዙ ፋይናንስ እንደሚደረግ የሚነገርለት ተቋም ደግሞ የተለየ ትርጉም ሊሰጠው የማይገባ ግንኙነት ብሎታል። ሌላኛው መረጃችን ነው። አሜሪካ በእስራኤል የሚገኙ ዜጎቿን ለማስወጣት ዝግጅት እያደረገች ነው ተባለም። ይህ በእንዲህ እንዳለ ኢራን የሃይፋ ነዋሪዎችን አካባቢያችሁን ለቃችሁ ውጡ ስትል በድጋሚ አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። ከእስር ቤት የተፈቱት ባለስልጣን ከሀገር ወጡም። የቀድሞ እስረኛና ባለስልጣን ከሀገር ሲወጡ መንግስት የዲፕሎማቲክ ፓስፖርት ሰጥቷቸው ነው መባሉ ደግሞ አስገራሚ ሆኗል። ከኢትዮጵያ የወጡት የቀድሞ እስረኛና ባለስልጣን የሶማሊያ ክልል ርዕሰ መስተዳድር የነበሩት አብዲ መሐመድ ኡመር አብዲሌ ናቸው። አቶ አብዲ ከአንድ ወር በፊት ጽፈው ባሰራጩት መግለጫም በለውጡ ጊዜ ጠቅላይ ሚኒስትራችን አብይ አህመድ የሰጡኝን ምክሮችና አቅጣጫ ባለመቀበል በለውጡ ንፋስ ግራ ተጋባሁና የፖለቲካ መናሃሪያ የገቡ አዲስ ስልቶችን ቶሎ መቀበል ባለመቻሌ በስህተት ወደ ቃሊቲ ማረሚያ ቤት በሚሄድ አውቶቡስ ዘል እየገባሁና ተሳፈርኩ ሲሉ መናዘዛቸው አይዘነጋም። በአንዳንድ የሀገራችን ክፍሎች በትጥቅ ትግል ለውጥ እናመጣለን የሚሉ ኃይሎች የተሳሳተ የፖለቲካ ስትራቴጂካዊ አማራጭን የወሰዱ መሆኑን አምናለሁ ሲሉም አብይ አህመድን፣ በጠመንጃ መታገል እየተገባ እንዳልሆነ ገልጸውም ነበር። ሲወደሱና ሲሞገሱ የሚወዱት ጠቅላይ ሚኒስትር አብይ አህመድም ከዚህ የአብዲ ለመወደስ በኋላ ዲፕሎማቲክ ፓስፖርት ሰጠው። ከእስር ከወጡ ከአንድ አመትም በኋላ ከሀገር እንዲወጡ አድርጓል የተባለ ሲሆን አቶ አብዴሌ ከሀገር እንዲወጡ ያስቻላቸው ቪዛ መንግስት በራሱ መንገድ እንዳስገኘላቸው ታውቋል። የተጓዙበትን ሀገር ለማወቅ ያደረግነው ጥረት ግን ለጊዜው አልተሳካም። የትዳር አጋሮቻቸው ወደሚገኙበት ዱባይና አሜሪካ የሚልና ወደ ቱርክ ሳይሆን አይቀርም የሚሉ ሶስት ግምቶችን የነገሩን ምንጮች በቦሌ ኤርፖርት በቪአይፒ ሳሎን መውጣታቸውን አውቀናል ብለዋል። መፈታት አልነበረበትም እንዲፈታ ማስተያየታችን አልተጠየቅንም በማለት በሶማሊኛ ቅሬታቸውን ሲያቀርቡ የነበሩት የሶማሌ ክልሉ ፕሬዚደንት ሙስጠፋ መሐመድ እንደ ስጋት የሚመለከቷቸው አብዲሌም ከሀገር መውጣታቸውን ተከትሎ በይፋው የማህበራዊ ገጻቸውም ሆነ በሐሰተኛ ስም በሚጽፉባቸው የፌስቡክ አካውንቶች ላይ እስካሁን ያሉት ነገር የለም። አብዲ ኢሌ ከኦህዴድ ብልጽግና አመራሮች ጋር በገቡበት አለመግባባት ሳቢያም እስር ቤት እንዲገቡ ከሆነ በኋላ ክሳቸው ተቋርጦ መፈታታቸው አይዘነጋም። ይሁን እንጂ በአመራር ዘመናቸው በሶማሌ ክልል ፈጽመዋል የሚባለውን የሰብአዊ መብት ጥሰት በማስመልከት ክስም አልተመሰረተባቸውም። ጠቅላይ ሚኒስትሩን ጨምሮ የኦህዴድ ብልጽግናዎች አብዲሌ አገር ሊገነጥር ሲል ደረስንበት ከነብር ጋር ሰው ያስራል እያሉ በሚዲያ ሲያስነግሩ እንደነበር ግን የሚታወቅ ነው። ምንም እንኳን ሰውና ነብር እንዴት አብረው እንደታሰሩ ማስረጃ ባያሳዩም፣ ከዚህ አልፎም ፈጽመዋል ባሉት ወንጀል እንዲከሰሱ ባያደርጓቸውም ጠቅላይ ሚኒስትሩ ግን አብዲሌን በፕሬዝደንትነት ዘመናቸው ሰዎችን ከነብርና ከጅብ ጋር ያስሩ ነበር በማለት ሲናገሩ ተደምጦ እንደነበር የሚዘነጋ አይሆንም። ብዙ የሚያስደነግጡ ነገሮች ተከናውኗል እዛ አካባቢ። ለምሳሌ በማረሚያ ቤት ከየሚታረሙ ሰዎች ጋር አንበሳ ጅብና ነብር ይታሰራል። ይሄ ኢትዮጵያ ውስጥ አለ ብሎ ማሰብ ይከብዳል። ብልጽግ ና የመንግስትን ስም የሚያጠለሹ ጽሁፎችና መልእክቶችን ጻፈ ያለውን ግለሰብ የሰባት ዓመት እስር አስፈረደበት ግለሰቡ የተፈረደበት ጠቅላይ ሚኒስትር አብይ ሀሳቡን በመግለጹ ሰዋና ስርም የሚለው ንግግራቸውን በቴሌቪዥን ባስነገሩ በጥቂት ቀናት ልዩነት ነው የብልጽግና መንግስት በጠቅላይ ሚኒስትሩ የፌስቡክ ገጽ ላይ መንግስትን የሚተች ጽሁፍና ኮሜንት ጽፋቸዋል ከሚል ጀምሮ ጦርነት ይቁም ብላቸዋል እስከሚል ድረስ ግለሰቦችንና ጋዜጠኞችን ሲያስር ሲደበድብና ሲያሳድድ እንደዚሁም ሲገድል መቆየቱ ሲዘገብ ሰንብቷል። በፓርላማ ጭምር አባል ናቸው የተባሉ ሰዎችን ከአስከሬን ጋር በማሰርና በመቃብር ቦታ በማሳደር ዜጎችን የሚያሰቃየው አገዛዙም የፖለቲካና የሚዲያ ሰዎችን በጻፉትና በተናገሩት ነገር በአፋርና በኦሮሚያም አዲስ አበባም ሲያስርና ሲያግት መቆየቱን የሰብአዊ መብት ተቋማት ጭምር ሲገልጹት ቆይተዋል። ይህንን የሚክዱት ጠቅላይ ሚኒስትር አብይ አህመድ ግን ኢትዮጵያ ውስጥ ሀሳቡን ስለገለጸ ሰው አይታሰርም ብለው ከጥቂት ቀናት በፊት መናገራቸው አይዘነጋም። ኢትዮጵያ ውስጥ ሀሳቡን ስለገለጸ የሚታሰር ሰው የለ። ዜጎች ለምሳሌ ከዚህ ቀደም በማዕከላዊ በሚባለው ቦታ ገብተው የሚገረፉበት ስርዓት የለም። አሁን ታስረው የተፈቱት ሰዎች ለምን ተገረፍኩ አይሉ የለም እንደዛ እናደገ እርሳቸው ይህንን ከተናገሩ ሁለት ሳምንት ሳይሞላቸው ይህንኑ ንግግር ያቀረቡት ፋና ቴሌቪዥንን የመሳሰሉ ያገዛዙ ልሳናት የመንግስትን ስም የሚያጠለሹ ጽሁፎችና መልእክቶችን ያሰራጨው ግለሰብ በሰባት ዓመታት እስር ተቀጣ የሚል ዘገባ አሰራጭቷል። ተከሳሽ ወንድማገኝ በርገናም አስር ሰዎች የተመለከቱትና የመንግስትን ስም ያጠለሸ ቪዲዮን በቲክቶክ በማሰራጨቱ ለእስራቱ ምክንያት ሆኗል ተብሏል። ወንድማገኝ ገብሬ በሚል ስም በተከፈተ የቲክቶክ አካውንት ላይ የተገለጹትን የፕሮ የፕሮፓጋንዳ መልእክቶች በቪዲዮ አሰራጭቶ ከአስር ያላነሱ ሰዎች የተመለከቱት የመንግስትን ስም የሚያጠለሹ ተግባራትን ሲፈጽም ነበር ሲል የሰባት ዓመት እስራቱን ያስተላለፈው ፍርድ ቤትም የፀረ ሽብር ወንጀል ችሎት ነው። ተከሳሹ በዋና ወንጀል አድራጊነት ተካፋይ በመሆን በሀሳቡ በወንጀል ድርጊትና በሚሰጠው ውጤት ሙሉ ተካፋይ በመሆን ራሱን የአማራ ፋኖ ብሎ የሚጠራው ጽንፈኛ ቡድን አመራሮችን ፎቶ በመለጠፍ እንደዚሁም ማንነታቸው ያልታወቁ የጦር መሳሪያ የታጠቁ ግለሰቦችን ፎቶ በግል የፌስቡክ ገጹ ላይ በመለጠፍ ወንጀል ተፈርዶበታል ተብሏል። ግለሰቡ የፕሮፓጋንዳ ስራ በመስራት በመንግስት ላይ ጥርጣሬ እንዲፈጠርና የጠላት ዓላማ እንዲሳካ የተለያዩ የፕሮፓጋንዳ መልእክቶችን በማህበራዊ ሚዲያዎች ሲያሰራጭ ነበርም ብሎታል። በዚህ ወንጀልም የሰባት ዓመት እስር ተፈርዶበታል። የመንግስትን ስም በማጠልሸት ግለሰቦች በሚታሰሩባት ኢትዮጵያ ውስጥ ህዝብን ካንሰር፣ ጠላት፣ መጥፋት የሚገባው ሰይጣን፣ ወዘተ እያሉ፣ ጠቅላይ ሚኒስትሩን ጨምሮም ሌሎችም ባለስልጣናት ሲሰድቡና ስም ሲያጠፉ የሚውሉ ስለመሆናቸው ግን የሚታወቅ ነው። በትግራይ ክልል ሰልፎች ሲደረጉ ውሏል። የጊዜያዊ አስተዳድሮ ስምምነቱ ባለመፈጸሞ አንድ ነጥብ ሁለት ሚሊዮን ህጻናት ወደ ትምህርት ገበታ አልተመለሱም ሲል አሳውቋል። ተፈናቃዮቹ በሁለት ሳምንት ለሶስተኛ ጊዜም ለሶስት ቀናት የሚዘልቅ ሰላማዊ ሰልፍ ማካሄድ ጀምሯል ለአምስተኛ ክረምት በመጠለያ መኖር ይብቃ ያሉ ሲሆን የትግራይ ክልል ቀድሞ ወደነበረበት ቅርጽ ተመልሶ ግዛታዊ አንድነቱ እንዲከበር የተፈናቃዮች ድምፅ እንዲሰማም በተፈናቃዮች ስም የሚሰራው የፖለቲካ ቁማር እንዲቆምና ሌሎችም ጥሪዎችንም አቅርበዋል። ሰላማዊ ሰልፉን ያዘጋጀው በተፈናቃዮች የተመሰረተው ጽላል ማህበረሰብ ምዕራብ ትግራይ የተባለ መንግስታዊ ያልሆነ ማህበር እንደሆነም ተነግሯል። አምስተኛ ክረምት በሸራ መጠለያ ውስጥ አንኖርም፣ የፕሪቶሪያዊ ሰላም ስምምነት ፈራሚዎችና አፈራራሚዎች በሰላማዊ መንገድ ወረቀያችን መልሰውን የሚሉ መልእክቶችን በሰልፉ ላይ ተንጸባርቋል። የሰልፉ ዋና ለማቀጣዩ የክረምት ጊዜ ሳይገባም በክልሉ በሚገኙ በተለያዩ ከተሞች መጠለያ ካምፖች ተጠልለው የሚገኙ ተፈናቃዮችና ከሀገር ውጭ በሱዳን ሀገር በስደተኞች መጠለያ ካምፖች ውስጥ ያሉ የክልሉ ተወላጆች ያለምንም ቅድመ ሁኔታ ወደ ቤታቸው እንዲመለሱ ለማስቻል ነው። በትግራይ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎችና ተቋማትም በአምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል የሚካሄደውን ሰላማዊ ሰልፍ በመደገፍ መግለጫ አውጥቷል። በማሳያነት የትግራይ ነጻነት ፓርቲም ተፈናቃዮች ወደ ቀያቸው ባለመመለሳቸው እያሳለፉት ያለውን የስቃይ ህይወት እንደ ትልቅ ብሔራዊ ውርደት የሚቆጠር ነው ብሎታል። ከሰኔ 11 የጀመረውናም እስከ ሰኔ 13 ይቀጥላል የተባለው ሰላማዊ ሰልፍ በክልሉ ዋና ከተማ መቀለና በስዊዘርላንድ ጄኔቫ እንደሚካሄድ መገለጹም ይታወሳል። የትግራይ ጊዜያዊ አስተዳደር አንድ ነ ሁለት ሚሊዮን ህጻናት ወደ ትምህርት ገበታ አልተመለሱም። የጦርነቱ ጦስ ዛሬያችንን ብቻ ሳይሆን ነጋችንንም እያጨለመብን ነው ብለዋል። የአስተዳደሩ የትምህርት ቢሮ ኃላፊ ኪሮስ ግዑሽ ህጻናቱ ያልተመለሱት የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ባለመተግበሩ ምክንያት ነው ብለዋል። የህክምና ባለሙያዎች ወደ ሁለተኛው ምዕራፍ አድማ እንደሚሸጋገሩ አስጠነቀቁ። ማህበሩ ደግሞ ለባለሙያዎች ድምፅ በመሆኑ ሳቢያ ከየትኛውም እንቅስቃሴ መታገዱ ታውቋል። የሀገሪቱ ሐኪሞች ባለፉት ሳምንታት የኑሮ ጥያቄዎቻቸውን በአድማ ጭምር አቅርበዋል። ይሁን እንጂ ማፈን፣ ማገት፣ ማሰር፣ ማባረር፣ መግደልን የስልጣኑ ዋነኛ መሳሪያዎች ያደረገው የብልጽግናው መንግስት እነዚህን የሰው ህይወትን የሚያድኑ ባለሙያዎችን እያሳደደ ሲያሰርና ሲያባረር ለሳምንታት አሰምቷል። ዛሬም ድረስ ለነዚህ ሐኪሞች ድምጽ በመሆናቸው ያሰራቸው ገጣሚን ጨምሮ አሉ። በሌላ በኩል የኢትዮጵያ የጤና ባለሙያዎች ማህበርን ከየትኛውም እንቅስቃሴ አግጃለው ማለቱም ይታወቃል። ማህበሩ ከበላይ አካል ጫና መጥቶብናል በሚል መታገዱና ከጤና ባለሙያዎች ጥያቄዎች ጋር በተገናኘ መግለጫ እንዳያወጣ ማስጠንቀቂያ እንደተላለፈበትም አሳውቋል። የጤና ባለሙያዎቹ ጥያቄ በሰላማዊ መንገድ እንዲፈታ ብቻ ማህበሩ ጥረት ማድረጉን አስታውሶም ጉዳዩን እልባት እንዲያገኝ የኢትዮጵያ ሰብአዊ መብቶች ኮሚሽን እንደዚሁም የተባበሩት መንግስታት ድርጅት የሰብአዊ መብት ክፍሎችና ሌሎችም ዓለም አቀፍ ተቋማት ጣልቃ እንዲገቡም ጥሪ አቅርበዋል። በሌላ በኩል የስራ ማቆም አድማ መጥተው የነበሩ የጤና ባለሙያዎች ከአንድ ወር በኋላ ወደ ስራ ተመልሰዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ሲያደርጉት የነበረው እንቅስቃሴም የመጀመሪያው ምዕራፍ መጠናቀቁን በማሳወቅ ካሳለፍ ነው ሰኞ ጀምሮ ወደ ስራ መመለሳቸውን ነው ለቢቢሲ የተናገሩት። የመጀመሪያው ምዕራፍ እንቅስቃሴያቸው የተሳካ ተንጠልጥለዋል እንደነበር የተናገሩ አንድ የንቅናቄው አስተባባሪም ለጤና ሚኒስቴር ያቀረቧቸው አራት ቅድመ ሁኔታዎች በከፊል በመሟላታቸውና ለማህበረሰቡ ሲሉ ወደ ስራ መመለሳቸውን ገልጿል። ህዝቡ እየተበደለም እንደሆነ እያየን ነበር፣ በጣም ብዙ መጉላላቶችም ነበሩም። ከማህበረሰቡ እንደወጣ ባለሙያ ይህንን መቀበል አልቻለም የሚሉት አስተባባሪውም ወደ ስራ የተመለሱበትን ዋነኛ ምክንያት ሲያስረዱም የማህበረሰቡ ልቅሶና ጩኸት ግድ ስላለን ነው ብለዋል። ሌላ የንቅናቄው አስተባባሪ ሁላችንም ወደ ስራና ትምህርት ተመልሰናል ሲሉ ከሳምንቱ መጀመሪያ አንስቶ ባለሙያዎቹ ከአድማቸው መመለሳቸውን አረጋግጧል። አንዳንድ የጤና ተቋማት ግን የጤና ባለሙያዎች ወደ ስራ አትመለሱም በሚል ክልከላ እንደተደረገባቸውን የገለጹት የጤና ባለሙያዎቹ የስራ ማቆም አድማ ከመቱ በኋላም ታካሚዎች መስተጓጎላቸውን የተናገሩ ሌላ አስተባባሪም ባለሙያዎች ወደ ስራ ሲመለሱ የጤና ስርዓቱ ብዙ መናጋት እንዳጋጠመው መረዳታቸውንም አመልክተዋል። አግባብ ባልሆነ መልኩም ከስራ የተሰናበቱና የታገዱ የጤና ባለሙያዎችን ጉዳይም በሚመለከተው አካል በህግ እንከሳለን ሲሉ አስተባባሪዎቹ ገልጿል። በደንብ ተዳራጅተን እንመጣለን ያሉት ባለሙያዎቹም በሚቀጥሉት ወራት በመንግስት የሚሰጣቸው ምላሽን ተመልክተው ወደ ሁለተኛው ምዕራፍ አድማ እንደሚሸጋገሩ ለቢቢሲ ተናግሯል። እሳትን ከማጥፋት ይልቅ ማዳፈንን፣ ጥያቄን ከመመለስ ይልቅ ማስፈራራትና ማባረር ላይ ያተኮረው አገዛዙ የተለያዩ ስብሰባዎችን እያደረገ እንደሆነም የሚታወቅ ነው። የብልጽግናው ሹም ዶናልድ ትራምፕን አመሰግናለሁ ብለዋል። በአገዛዙ ፋይናንስ የሚደረገው ተቋም ደግሞ በተለየ ሁኔታ መታየት የሌለበት ግንኙነት ነው ሲል ገልጾታል። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱ አለም ከፕሬዚደንት ዶናልድ ትራምፕ ጋር በዋይት ሀውስ የመጀመሪያ ግንኙነታቸውን አካሂደዋል። ብናልፍ ሹመታቸውን የተቀበሏቸውን ትራምፕን ማግኘታቸውን አስመልክተው ባስተላለፉት መልእክትም የሀገሬን ክብር በሚመጥን መልኩ ትራምፕ አቀባበል አድርጎልኛል አመሰግናለሁ ብሏል። ከፕሬዚደንት ትራምፕ በተጨማሪ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋርም ስለተገናኘን ደስ ብሎኛል ሲሉም አክሏል። በአሜሪካ አምባሳደር ተደርጎ የተመደቡት ብናልፍ ልክ እንደ ሌሎች ሀገራት አምባሳደሮች ሁሉ በዋይት ሀውስ አቀባበል የተደረገላቸውም ኢትዮጵያን ዜጎች ላይ የጉዞ እገዳ ለመጣል ትራምፕ ቀነ ገደብ ባስቀመጡት ተመሳሳይ ሰሞን ነው። ትራምፕ ከሰሞኑ ቅድመ ሁኔታዎች ካልተሟሉም ከሁለት ወራት በኋላ ኢትዮጵያውያን ወደ አሜሪካ እንዳይገቡ አደርጋለሁ ብለው ነበር። የብን አልፍና ትራምፕን መገናኘት በተመለከተ ከብልጽግና ጋር ግንኙነት ባላቸውና በአገዛዙ የፋይናንስ ድጋፍ ከሚደረግላቸው የውጭ ግንኙነት የፕሮፓጋንዳ ተቋማት መካከል አንዱ እንደሆነ የሚነገርለት ሆርን ሪቪው ይህ ግንኙነት እንደ ትልቅ ነገር መታየት የሌለበት ስለመሆኑ ያብራራል። የሁለቱ ሀገራት ክፍለ ዘመንን የተሻገረ ግንኙነት ትራምፕ እውቅና ጥቅም እንዳላቸው የሚገልጽ ግንኙነት ቢሆንም የተለየ ትርጉም ሊሰጠው እንደማይገባም ያስረዳል። ከዚህ በፊትም ዶናልድ ትራምፕ በስልጣን ላይ በነበሩበት ወቅት አምባሳደር ካሳ ተክለ ብርሃንን አግኝተው ነበር። ትራምፕ ዋይት ሀውስና ኢትዮጵያ የሚታወሱበት ጉዳይ ግን የአሜሪካው ፕሬዚደንት በመጀመሪያው ዙር የስልጣን ዘመናቸው ግብጽ የህዳሴውን ግድብ ልታፈነደው ትችላለች በሚለው ንግግራቸው ነው። አሜሪካ በእስራኤል የሚገኙ ዜጎቿን ለማስወጣት ዝግጅት እያደረገች ስለመሆኑ ተሰማም። ይህ በእንዲህ እንዳለ ኢራን በሃይፋ የሚገኙ ነዋሪዎች አካባቢያቸውን ለቀው እንዲወጡ በድጋሚ አስጠንቅቃለች። የኢራንና የእስራኤል ጦርነት አሁንም መነጋገሪያነቱ እንደቀጠለ ነው። እስራኤልም ይሁን አሜሪካም የኢራኗ ርዕሰ መዲና ቴህራን ነዋሪዎች አካባቢያቸውን ለቀው እንዲወጡ ማስጠንቀቃቸው የሚታወቅ ነው። ኢራንም በተመሳሳይ በተለይም በእስራኤሏ ከተማ ሀይፋ የሚገኙ ነዋሪዎች ከተማዋን ለቀው እንዲወጡ ከዚህ በፊት ማስጠንቀቂያ ማውጣቷ ይታወሳል። ኢራን በድጋሚ የእስራኤሏ ሀይፋ ከተማ በተወሰነው ክፍል ያሉ ነዋሪዎች ለሕይወታቸው አደጋ ስለሚኖር አካባቢያቸውን ለቀው እንዲወጡ ማስጠንቀቂያ አስተላልፋለች። ሀይፋ ባሳለፍነው ሳምንት በኢራን የሚሳይሎች ጥቃት ተፈጽሞባት ነበር። የእስራኤል ጦር አብዛኞቹ ሚሳይሎች እንደከሸፉ ቢያሳውቅም አንዳንዶቹ ግን በተለያዩ ስፍራዎች ላይ አርፈው ጉዳት አስከትሏል። ይህ በእንዲህ እንዳለም አሜሪካ ዜጎቿን ከእስራኤል ለማስወጣት እየሰራች ለመሆኑ ተሰምቷል። ይህን የአሜሪካን ዜጎችን ከእስራኤል የማስወጣት እቅድን በተመለከተም ለመውጣት የሚፈልጉ ዜጎች ላይ እቅድ መያዙን የተናገሩት ደግሞ በእስራኤል የአሜሪካ አምባሳደር ማይክ አክቤ ናቸው። አምባሳደሩ አስቸኳይ ማስታወቂያ በሚል ባጋሩት መልእክት በእስራኤል የሚገኘው የአሜሪካ ኤምባሲ ከሀገር የመውጣት በረራዎች እንደዚሁም የመርከብ ጉዞዎችን እያዘጋጀ ነው ብለዋል። ከሀገር መውጣት ለሚፈልጉ እንዴት መመዝገብ እንደሚችሉና የተመዘገቡትን መረጃ ይደርሳቸዋል ሲሉ ክሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።